ሃይማኖት የለም ሰው ሰራሽ ነው። ሲጀምር አግናጢዎስ ነው ለመጀመሪያ ጊዜ ክርስትና ያለው ክርስቲያን የሚለውን ቃል ደግሞ ኢየሱስ አያውቀውም። ሐዋርያ ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ተባሉ የተባሉት በማን ነው? እዛ የነበሩት ጠላቶቻቸው የለበጣና የሽሙጥ ስም አድርገው ነው ያወጡት። ክርስቲያን ማለት ትርጉሙ ታውቀዋለህ ሊንጉስቲካል አፕሮቹ ላይ እሱን አላውቅም ግን ምዕራፍ ያለው ክርስቲያን ክርስቲያን ማለት ሁ ክርስቲያን ማለት ክርስቶሶች ማለት ነው፣ መሲዎች ማለት ነው፣ ቅቡዋን ማለት ነው። ትርጉሙ ክርስቶስ ማለት ቅቡ ማለት ነው፣ እንደና ደግሞ ቅቡዋን ማለት ነው። በአረማይስጥ ነው ያሏቸው። ራሱ መሲህ መሲዎች ማለት ነው። መሲዎች መሲህ የሚለው ቃል የአረማይስጥ ቃል ነው። የአረብኛም የግህዝም መሲህ ይባላል፣ በብራይት ማሽያ ይባላል፣ በግሪክ ሰብቱ ጀንት ደግሞ ክሪስቶስ ይባላል በአማርኛ ክርስቶስ የሚለው ቃል ወይም እንግሊዝኛ ክራይስት የሚለው ቃል የመጣው ነው። ክራይስትን ስታበዛው ምን ይሆናል? ክርስቲያን ይሆናል። አንተ ቅቡነ ቅቧነ የተቀባነ አንተ ወይስ ክርስቶስን የተቀባው አንተን የተቀባሁ ወይስ ኢየሱስን የተቀባው ኢየሱስ እኔን የቀባው እንጂ ኖ አንተ ተቀብተሃል። አንተ ራስህ ለምሳሌ አንድ ክርስቲያን ተቀብቷል። ኖ ኖ አልተቀባኝም አልተቀባም ይወል። አሁን ክርስቶሶች ማለት ነው ትርጉሙ። ለአሁን ክርስቶሶች ማለት ነው ትርጉሙ። መስይዩን መስይይን እያለ ነገር የሚጠቀምበት። ስለዚህ ስሙ ትክክል አይደለም፣ ማስረጃችሁን አምጡ የሚለው ለዛ ነው። ቁርአን ሱረተ በቀራ ምዕራፍ 2 ቁጥር 111 ላይ አይሁድ የሚለው ደግሞ ይሁዳ ከሚለው ነው የመጣው። ስለዚህ ትክክል አይደለም፣ ማስረጃችሁን አምጡ ነው እያለ ያለው ግልጽ ነውን? አዎ ግልጽ ነው። እና ኡስታዝ አሁን አሁን ምን መሰለ፣ እኔ አሁን በቃ ሁሉም ነገር ጨራረሽ ጫፍ ላይ ደርሻለሁ። ግን እሺ የቀበደኝ ነገር አለ። ምን እንደሆነ ታውቃለህ? በዚህ ሳምንት ውስጥ እና ባለፈው ሳምንት ውስጥ ከእናንተ ጋር መነጋገር ከጀመርኩ ጊዜ ጀምሮ በጣም እያጠና እና እያመራመርኩ ነበር። አሁን ግን የተረዳሁት ነገር አለ። አሁን እንደገና ደግሞ የከበደኝ ነገር አለ። እሱንም ደግሞ የራሴ ፍላጎት ነው ወይም ደግሞ መፍቴ ነው፣ በምን መንገድ ማስተካከል እንዳለብኝ እያሰብኩ ነው። ታውቃለህ አሁን እኔ ያው እንግዲህ ታውቃላችሁ የቤተሰብ ነገር አለ። አንድ ሰው አሁን አንድ ሰው ከክርስቲያን ወይም ደግሞ ወደ ሙስሊም ከሄደ የሆነ ግጭት ነገር ይኖራል። ከቤተሰብ ጋር መጣላት ምናምን ነገር ይኖራል። እሱ እሱ ነገር መናገር ትችላለህ። ቀስ ቀስ እሱ እየተመካከረ እንሄዳለን። አሁን መናገር አይጠበቀብህ፣ አትንገራቸው። ሰላትን ተደብቀ አድርግ ለጊዜው ማለት ነው። ምክንያቱም በእውቀት በጣም መበልጸግ አለብህ፣ በኢማን በእምነት በጣም መጠንከር አለብህ። ካላ ጋር ያለን ኮንታክት የመንፈሳዊነቱን በጣም እየጠነከረ ሲመጣ ራሱ ይመጣል። ከውስጥ እየመጣ ይመጣል። ከባል መሰተሩ ምኑ ስነ መጓረና ግብረገብ እያማረ ይመጣል? ያኔ እነሱ ያኒ ነሱን ይላሉ። ለጊዜው ግን አሁን የራስህ ክፍል ካለ ምናምን ነገር ለጊዜው አትንገራቸው። ሰላትህን ስገድ በአግባቡ በምናምን ትማራለህ። በአንዴ አይደለም። ራሱ አሁን ስለ ሰላት ሳምንት ምናምን ሊፈጅብህ ይችላል። ሰላት ውስጥ ምንድነው የሚባለው ምናምን የሚባለው ነገር አሁን በዚህ አጋጣሚ እንትን አይለም። በቃ ዋናው አንተ ሻዳ መያዝህና ወደ ኢስላም መምጣት ነው። ከመጣ በኋላ ግን እነዚህ ሰላት ላይ የምትላቸውን ነገሮች አጠቃላይ እንዴት እንደምሰግድ አሰጋገዱ ምናምን ትምህርት ትማራለህ። ከዛ እየጠነከር ከአንዳንድ ነገሮችን እኛም ከጎነ ስላለን አንዳንድ ነገሮችን እናግዛለን፣ በደንብ ማለት ነው። ግን አሁን ግን ተኝተ ለመነሳት ምንም ዋስትና የለም። እንቅልፍ እንዴት እንደሚመጣና መቼ እንደሚወስድ አታውቀውም። ሞትም እንደዛ ነው፣ መቼ እንደሚመጣ ሲወስድንም አናውቀውም። ራሱ እያሳሳቀ ነው። ተኝተ ለመነሳት ከአንተ ቁጥጥር ውጪ ነው። አልተኛ ማለት አትችልም። ስለዚህ ያንን ነው፣ ጊዜን ተጠቀምበት። አይ ካልክ ግን ምርጫው ያንተ ነው። እኛም ማስገደድ የተከለከለ ስለሆነ፣ አዎ ልክ ነህ። አንዴ በጣም ልክ ነህ። ግን አሁን ሰሞኑ ብቻ አሁን ይሄ ነገር በውስጥ መስመር ቢያናገርህ ጥሩ ነበረ። እዚህ ላይ ባለ ሜሴንጀር ላይ ናና፣ ሜሴንጀር ላይ ናና፣ ሻዳ መያዝ ትችላለ መማር ትችላለህ፣ መጠየቅ ትችላለህ። የግድ ዛሬ ይሆናል የሚል እኛ አቋም የለንም። አንተ ነው የምጨርሰው ከጌታ ጋር በአንተና በጌታ መካከል የምጨርሱት ነገር ነው። በአላና በአንተ መካከል ያለ ነገር ነው። እኛ መልዕክቱን ማድረስ ብቻ ነው የሚጠበቅበት። አንተ እንትን ብትል ፕሪቪሌጅ እናገኛለን፣ አጅር እናገኛለን። በሰልም ባሰልምም ደግሞ በእንያችን አጅር እናገኛለን። ምንም ካላ ምንም ትምለው ነገር የለውም። ያው ከጀሀነም ሰዎች ነፃ እንዲወጡ ነፍስ እንድትድን ስለምንፈልግ ብቻ ነው። የአላህን ገመድ ይዘህ ላይላ ይለላ የሚለውን ገመድ ይዘህ እንድትወጣ ነው፣ ነፃ እንድትሆን ነው የምንፈልገው። ካልጨረስክ ያልጨረስከው ነገር ካለ ችግር የለውም። ኢንሻላህ በሜሴንጀር ናና እናወራለን፣ ከፈለክ ማለት ነው። በዚህ ስም ያለው ሜሴንጀር፣ አዎ በዚህ ስም ወይ ዳቃቢ እስላም በሚል ናና እንጫወታለን። አዳ መያዝ ከፈለክ በዛ መያዝ ትችላለህ፣ ፊት ለፊት ሰው ፊት ምንትን ማለት ካልፈለክ ማለት ነው እንትናትበል ብዙ እንትን አትበል። ያው ከምንም በላይ አላህ ይረዳ የለብን ሁኔታ በምን ሁኔታ ውስጥ እንዳለህ ማለት ነው። እና በዚህ መልኩ እንትን አትበል፣ አብሽር። እሺ፣ አይ፣ እሺ፣ በቃ መልካም ጊዜ ይሁን። ደህና ደር፣ ደህና ደሩ። ኢብራሂም ክሪስሊም ኡስታዝ ጥለልቴ ነው አንተ፣ አሳቻ ሰዓት ላይ ነው እየጠበቅህ የምትመጣው። እሺ ብቻ ለማንኛውም አፖሎጂስቱ እራሱን እያተለቀ አስቸግሮናል። ንገርልን፣ እንዴት? ማን ኢብራሂም የሚባለው እኔ ስለምወደው ሰላም ነው አለን አለን አለን ክሪስቲ፣ እንዴት ነህ? ኢየሱስ እና እኔ እንወድሃለን እንወዳችኋለን። ለምን አትደውለም? ስልክ አዎ እደውላለሁ ብዬ እኮ በውስጥ አስቀምጬልሃለሁ። አንተ ነው ያልደወልከው። ኢየሱስና እኔ እንወዳችኋለሁ ነው ያልከው። እስቲ ድገሙ፣ እስቲ ድገሙ አንዴ። ኦኬ ኢየሱስ እኔን ይወደኛል። አዋ እንዴ የት ያቀኛል? የት ያቀኛል? አሁን አለም ሳይፈጠር ነው የሚያቀ። ኢየሱስ እኔን እንደሚያቀኝ ማስረጃ አምጣ ስጠኝ። እስቲ አሁን ለምሳሌ አለም ሳይፈጠር በፊቱ ቅዱሳና ነውር የሌለን እንሆን ዘንድ በክርስቶስ መረጠ በፍቅር እንሆን ዘንድ አደረገን ይላል። በክርስቶስ በአብ ስለ አብ ነው የሚያወራው፣ ኤፌሶን አንድ አራት ላይ አዎ፣ አብ እኔ ጠየቅሁት ጥያቄ ክርስቶስ እኔን እንደሚያቀኝ፣ እኔን እንደሚያቀኝ ማስረጫ አምጣ። ክርስቶስ በአብ ውስጥ አድለ ያለው አይደለም። አይደለም እውቀታቸው ይለያያል። ማቴዎስ ወንጌል ማቴዎስ ካሚንግ ፎርዝ ነዋ፣ ኤርኮማይ ነው የሚለው መምጣትን ነው የሚያሳየው። እሱማ መጥምቀ ያነስም መጥቷል። እሱ አይደለም ነጥባችን። ኢየሱስ ከአብ መጥቷል ወይ ሳልመጣም ሳይሆን ኢየሱስ ሁሉን አዋቂ አይደለም። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዛች ቀንና ስለዛ ሰዓት ከአባት ብቻ በቀር ማንም አያውቅም ወልድም ቢሆን ብሎ ነው ያስቀመጠው። ማርቆስ ወንጌል ምዕራፍ 13 ቁ 32 ላይ ከአባት በቀር ወልድም ቢሆን የሰማይ መላእክትም ቢሆኑ አያውቁም ነው ያሉ። ስለዚህ ሁሉን አዋቂ ያሉን አካል እኔን ሊያቀኝ አይችልም። ኢየሱስ የት አግኝቶ ነው እኔን አያቀኝ? እንዲህ ብሎ ነው የሚወደኝ። ኡስታዝ፣ እዚህ ጋር እኮ አንተ እየተናገርከ ያለው እኮ ክርስቶስ በስጋ ሆኖ በሰውነት አይለማ ከአብ በቀር አለ እኮ አድበር ይጠቀማል። በቀር የምትል ነገር አለች። ከአብ በቀር ነው የሚለው። እሺ አሁን እኔ እኮ አንተ የምትለው ነገሮች ሁሉ ይሄ ለምሳሌ ክርስቶስ የሚናገራቸው ከአብ ቀር ወልድም ቢሆን የሚያውቀው የለም የሚለው አባባል ኢየሱስ ክርስቶስ በስጋ ሆኖ በሰውነት በስጋ ወራወር እውቀት ሲጀመር፣ አይምሮ ውስጥ ነው ያለው ወይ ስጋ ውስጥ ነው ያለው? ከመነሻው አይምሮ ውስጥ ነው ያለው። ተመልከት እንግዲህ የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ አቶ እሺ በስጋውን የሚያውቀው የሚያቀው ስጋ ውስጥ አለ እውቀት ብለ አስብና፣ በስጋውን የሚያውቀው የሚያቀው በስጋው አያቅም ብለ አሰብክ፣ በአይምሮ ያውቃል ብለ አሰብክ ከአብ በቀር የሚለው በቀር የሚለው ነገር የዛጋ ያለው አድቨርቡ ማለት ነው ወይም ደግሞ ተውሳገግሱ፣ ኢየሱስን ያካትታል ወይስ ኢየሱስን ያስወጣል? ያስወጣል። ስለዚህ ከአብ በቀር ካለ ወልድን ኢንክሉድ ያደርጋል፣ መንፈስ ቅዱስን ኤክስክሉድ ያደርጋል። አውትሳይድ አድርጓቸዋል። ስለዚህ ከአብ በቀር አያውቅም ካለ ወልድ የማያውቃቸው ነገሮች አሉ ማለት ነው። ሉቃስ ወንጌል፣ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ጨርሳውንም። እሺ እኔ እያልኩ ያለሁት አሁን ለምሳሌ ክርስቶስ ሁለት ማንነት አለው። ያም በዛ በአንደኛው ሁለቱንም አውትሳይድ አደረገ አልኩ። ሁለት ማንነት ካለ ሁለት ፐርሰን ነው የሚሆነው። አይ ቆይ ማንነት ማለት ነው። ተቃ እኔ ልናገር የምፈልገው ነገር ሳልናገር አፌ ላይ ከተናገር ምን ይሆናል? ምስ ይቅርታ አፉ በለኝ ያንተ ራስ እሺ፣ ቅርብ እያሉ ሁለት ማንነት ኖሮት ያ በስጋ ከመምጣቱ በፊት የነበረውን ማንነት አላንጸባረቀም። እዚህ ምድር ላይ በስጋ ከመምጣቱ በፊት ሰው ከመሆኑ በፊት ያለውን ማንነት እዚህ ምድር ላይ አላንጸባረቀም። ምክንያቱም ፊልጵስዩስ ምዕራፍ ሁለት ተለያይተ እንደሆነ በእግዚአብሔር መልክ ነበር የሚኖረው። ይሄ በእግዚአብሔር መልክ የሚኖረው መጣና የሰውን መልክ ያዘ፣ እንደ ሰው ተገኘ፣ በምስሉም እንደ ሰው ተገኘ ይላል። አሁን ይህ ምንድን ነው? ያ ከእግዚአብሔር ጋር እኩል ሆኖ ሲኖር የነበረው መቀማቱን ትቶ፣ እግዚአ ጋ ያለውን ክብሩን ትቶ በሰው ምሳሌ ራሱን አስክ ሲያስገኝ በሰው ምሳሌ ነው የኖረ። በሰው ምሳሌ ሲሆን የባሪያን መልክ ይዞ፣ የባሪያን መልክ ይዞ በሰው ነው የተመላለሰው፣ በሰው ምሳሌ ነው የተመላለሰው። በእግዚአብሔር ምሳሌ የተመላለሰ ጊዜ ሁሉን አዋቂ ነው ምንም ይንካ የምታወጣ ዝርዝር አያስፈልገውም ለምሳሌ ፊልጵስዩስ ሁለት ስድስት ላይ እናወጣለን አሁን ምዕራፍ ሁለት ቁጥር ስድስት እመጣለሁ እሱ መጀመሪያ ግን ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ከአብ በቀር ነው ብለ ያስቀመጠው ኢየሱስ ሁለት ማንነት ነው እንደ ያለው ሁለት ፐርሰን ነው እንደ ኢየሱስ አሁን እሺ በቃ በሰው ማንነቱ ምን አለ አይደለም ሁለት ፐርሰን ነው ኢየሱስ፣ ሁለት ማንነት አለው፣ ሁለት ፐርሰን ነው ወይ? ነው የጠየኩ። ክርስቲያኖች አዳምጡ። ኢየሱስ ሁለት ፐርሰን ነው ወይ? ሁለት ፐርሰን፣ ስለዚህ ሁለት ኢየሱስ ነው ያለው ሁለት ፐርሰን ከሆነ። ሁለት ኢየሱስ ሳይሆን ኢየሱስ የሚለው ስም የምድራዊ የሰዋዊ ይገባኝ። እኔ አልጠየኩም። ኢየሱስ የሚለው ስም የማን ስም ነው? የመለኮት ነው የሰውነት ነው ብዬ አልጠየቅም። ኢየሱስ ሁለት ፐርሰንት ነው ወይ? አዎ፣ ሁለት ፐርሰንት ነው። ስለዚህ ስላሴ ስላሴ ከስላሴ ጋር ስንት ፐርሰንት ይሆናል? አራት ማለት። ስለዚህ አራት ፐርሰንት ነው ያለው በጋድሄድ ውስጥ አዋ ጉድ ነው ግን፣ ኡስታዝ ለምን ሳት እንዲህ ብትለኝስ? አይ ለምን መሰለህ አይ ለምን መሰለህ ለምን እንደዚህ ያለ ኖ አይደለም። ቆይ እሱን አይደለም እኮ እሱን አይደለም። ችግር የለውም እሱ አሁን እሱን አይደለም አሁን ሁለት ኢየሱሶች ከሆኑ አሁን ወደ ፊልፕስ እንት ላይ ተስማምቻለሁ። አንተ ኢየሱስ ሁለት ፐርሰን ነው ሁለት ማንነት ነው አልክ። ሁለቱ ከስላሴ ጋርሰሃብና ከርሰን የሚለው ግን ፐርሰን የሚለው ግን አንደኛው ከሰውነት ጋር እንዳታያይዘው ሆነ ማንነት ሁለቱ ኢየሱስ ፍጹም ሰው አድን እንደ የነበረው ፍጹም ሰው ከሆነ ሙሉ ሰውነት ነው ያለው የፈለግኩት አልገባ የክርስቶስን ሁለት ፐርሰን ያረኩት አንደኛው እግዚአብሔራዊ ማንነት ነው ሰዎች አካላዊ ማንነትን ነው ገባኝ። ፐርሰን ማለት ማንነት ማለት ነው አይደል? አይደንቲቲ ማለት ነው። ስለዚህ አሁን ይኸውልህ፣ በትሪኒቲ ውስጥ ሶስት አይደንቲቲዎች አሉ፣ ዘፋዘር ዘሰን እና ዘሎ ስፒሪት። ወልድ የሚባለው ደግሞ የሰው የሰው ፐርሰን ሲጨምር የሰው ፐርሰን ሲጨምር ሰው ሲባል ፐርሰን ሲባል ፐርሰን አለ አይደል? ከዛ ፐርሰን ካስጨምር አራት ነው የሚሆኑት አይደል? ተረዳኛው አሁን፣ ትክክል ። አሁን ወደ ማርቆስ ግባልኝ። በቃ ቶ ችግር የለውም ብያለሁ። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀንና ስለዛ ሰዓት ከአባት በቀር አይልም ይላል ይላል። በቀር የሚለው ኤክስክሉድድ አያደርግም ወይ አውትሳይድ አይሆንም ወይ ያደርጋል። ግን ይሄን ያደረገው ራሱ ክርስቶስ ይህን ሲናገር በምን ማንነቱ ነበር? በስጋ መንፈስ ቅዱስ መንፈስ ቅዱስ ስጋ ለብሷል። መንፈስ ቅዱስ ስጋ ለብሷል ለመንፈስ ቅዱስ ነው። ኤክስክሉድ አደረገው። እኩት አይደለም። መንፈስ ቅዱስን ለምን ነው ከውጭ አወጣው? ለምን አወጣው? እሱ ነው አውትሳይድ ለምን አደረገው መንፈስ ቅዱስን? ወልድንስ? እሺ በራሱን ዝቅ ቶ ቆይ ቶ አቆይ ወልድ ራሱን ዝቅ ስላደረገ ነው ስጋ ስለለበሰ ራሱ አምላክነቱን የሆነ እንደ ጃኬት አስቀምጦት ስለመጣ ነው። ችግር የለው። መንፈስ ቅዱስ ከነ ከነ አምላክነቱ ቁጭ አድርጎ ያለ ነው። መንፈስ ቅዱስን ለምንድን ነው ከጨዋታ ውጭ አወጣው? ከበቀር ብሎ መንፈስ ቅዱስን ለምን አወጣው? መንፈስ ቅዱስ የሚባል ሶስተኛ አካል አምላክ ይሁን አምላክ ካለ አምላክ ይሁን አካል ለምን ለሚለው ነገር ልመልስልን ብዙ ጊዜ አይተህ እንደሆነ ክርስቶስ በውክልና ነው የሚሰራው እንደ ተወካይ ሆኖ ነው የሚሰራው መንፈስ ቅዱስም እንደዛው ነው በውክልና ነው የሚሰራው ስለዚህ ውልና ማስረጃ ነው ያሉት ማለት ነው በውልና ማስረጃ ነው በውልና አሁን እንትኑን ወረዳ ታርጎ አማርኛውን ለምን ለሰው አይምሮ ትንሽ ይከብዳል በውክልና ሚንስ ምን ማለት ነው ክርስቶስ ምን አለ? ስለመንፈስ ቅዱስ ሲናገር በስሜ የሚላክ ይለዋል። በስሜ የሚለቀው መንፈስ ቅዱስ ይለዋል። ክርስቶስ ደግሞ ምን አለ? በስለዚህ በመካከላቸው ገባኝ። እኔ ግልጽ ነው ማለት እኔ እንትኑ የምትነግረኝ ነገር ስለገባኝ ነው። እኔ ወዲያው ነው። እሺ በመካከላቸው ፈንክሽን ሳርን እና ሰቦርኔሽን ያለው ወይስ ኦንቶሎጂካል ነው? አሁን ይገዛቸዋል ግን ምንድን ኦንቶሎጂካል ነው ወይስ ፈንክሽን አለው እኮ ምንድን የሚባለው አሁን ይገዛቸዋል፣ መገዛዛት ነው ወይስ የባህሪ የባህሪ ወይስ የግብር ይሁን። እኔ አሁን ይህን አማርኛው ራሱ ይከብደኛል፣ ምን ለማለት እንደፈለግ። ግን ላስረዳ እኮ ላስረዳ፣ ካልገባ ማለት ነው። አሁን ለምሳሌ ዘጥረት አንድ 28 ላይ አዳም እንስሳትን ሲገዛቸው በአዳምና በእንስሳት መካከል የባህሪ ልዩነት አለ። አዳም ሰው ነው፣ እንስሳት እንስሳ ናቸው። ስለዚህ የባህሪ መገዛዛት ነው። ኦንቶሎጂካል ሰብኦርዲኔሽን ነው በመካከላቸው ያለው። ባለ ሚስት ግን ሚስት ለባሏ ትገዛ ሲባል ባልም ሚስትም ሁለቱም ሰው ናቸው። የባህሪ ልዩነት ስለሌላቸው ፈንክሽናል ሰብኦርዲኔሽን ነው ያለው። በአብ ወልድ መካከል ያለው የመገዛዛት ፈንክሽናል ሰብኦርዲኔሽን ነው። የባህሪ ከሆነ ይለያያሉ ማለት ነው፣ በአምላክነትም ይለያያሉ ማለት ነው። እንደዚያ ከሆነ በአምላክነትም ይለያያሉ ለምን አምላክ እኮ ሲባል አምላክነት እኮ ብዛት የለው። አንድ አምላክ ነው እኮ። ገባ እኮ በባህሪ አንድ እኮ ነው። የባህሪ መገዛዛት አካላዊ ማለታቸው ሶስት ስለሆነ የባህሪ መገዛዛት ነው የሚኖረው። ኦኬ፣ እሺ፣ ጥሩ። አሁን ምን ታረጋለህ መሰለህ? ፊልጵስዩስ ምዕራፍ ሁለት ላይ ግባና ሂድ። እሺ፣ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ይኑር ያለ፣ እርሱ በእግዚአብሔር መልኩ ሲኖር ሳለ ይላል። ሃይፖርኮን ነው የሚለው መንደሩ ሁ ቢንግ ኢን ዘ ፎርም ኦፍ ጋር ነው የሚለው ወይስ ሁወዝ ኢን ዘ ፎርም ኦፍ ጋር ነው የሚለው መልክ ገባ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ሲል እግዚአብሔር የሚለው ማንን ነው? አብን ነው አይደል? በአመልክ ሲኖር ሳለ ኦኬ፣ በአመልክ ሲኖር ሳለ የነበረው ኢየሱስ ከድንግል ማርያም ከወለዱ በፊት ነው ወይስ ምድር ላይ ያስተማረ እያለ ነው? ከድንግል ማርያም ከመወለዱ በፊት ሁ ቢንግ ነው የሚለው ሁ ቢንግ ኢን ዘ ፎርም ኦፍ ጋድ ነው የሚለው ሁ ቢንግ ቢንግ ነው የሚለው ቢንግ ማለት ፕረዘንት ፓርቲሲፕል አድርጎ ነው የሚጠቀመው ግራማቲካሊ። ግልጽ ነው እኮ አሁን አማርኛው ላይ ምን አድርጎ? በአንተ በአንተ አማርኛ ፍታልኝ። ሲኖር ሳለ ሲኖር ሳለ አንተ አዋቂ የሆነ ሳለ እንደ ህፃን ያደርገህ ብዬ ብል አዋቂ የሆነ ሳለ ማለት ፓስት ነው ወይስ ፕሬዘንት ፓርቲሲፐል ነው? በአማርኛ የትኛው ነው? ድገምልኝ እስኪ ይወለ አንተ አዋቂ አንተ አዋቂ ሆነ ሳለህ እንደ ጻና ያድርግህ ብዬ ብናገር፣ አንተ አዋቂ ሆነ ሳለህ ስል አዋቂነት ፓስት ነው ወይስ ፕሬዘንት ፓርቲሲፕል ነው? ፓስት ነው። ፓስት ማለት አንተ አዋቂ ሆነ ሳለ ሳልከ አሁን ከአዋቂ ነህና እንደ ጻና ያድርግህ ስልህ፣ አሁን ላይ ያለው ያያስከው ነገር አዋቂነት ነው። ፕሬዘንት ፓርቲሲፕል ፓርቲሲፕል ማለት ፓርቲሲፕል እሺ እሺ ስለዚህ አሁን ያለው ያለው የአሁን ጊዜ ማለት ነው። አሁን ያለበት ቀጣይነት ያለው አሁናዊ ግስ ይባላል፣ ወይም ፕሬዘንት ፓርቲ ፓርቲስፕል ይባላል። ስለዚህ ፊልጵሶስ ምዕራፍ ሁለት ቁጥር ስድስት ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ለሚለውን ሃይፖርኮን ነው የሚለው። ሃይፖርኮን ማለት ፕሬዘንት ፓርቲ ፓርቲስፕል ነው ራሱ። ምን ማለት ነው? ሆቢንግ ይላል እንግሊዝኛው። ኢንዘ ፎርም ኦፍ ጋር ነው የሚለው። ሁዋዝ ኢንዘ ፎርም ኦፍ ጋር ቢል ኖሮ ከደግን ማርያምን አሁን ምን አለ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም አለው መተካከልን እንደ መቀማት ነገር ያልቆጠረው ዮሐንስ ወንጌል ምዕራፍ አምስት ቁጥር 18 ላይ ራስን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ድንጋይ ሊወግሮ አነሷለ በሚያስተምርበት ሳለ ወይስ ከድንግል ማርያም ከወልዱ በፊት ነው በስጋ ሆኖ የተናገረው ነገር ነው እኮ ያንን ነው። ፕሬዘንት ፓርቲ አሁን ምስል ያለው ዮሐንስ ወንጌል ላይ ያለው ኢየሱስ በስጋ ሆኖ ስላ አምላክነቱ በሚስጥር እየነገራቸው ነበረ። ቆይ ቆይ ቆይ መጀመሪያ ፕሬኤግዚስታንስ ላይ ነው የምናወረው። ፕሬኤግዚስታንስን አያሳይም ነው የምልህ። ያ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን ለመቀማት ያልቆጠረው በምድር ላይ በሚመላለስበት ሰዓት እንጂ ከድንግል ማርያም ከመወለዱ በፊት ያለውን ፕሪ ሂማን ስቴት ወይም ቅድመ ህልውና፣ ቅድመ ተሰጎት የሚያሳይ አይደለም። ይህ መጀመሪያ ጨርሰልኝ። እሱ ጋር ቆመን ከጨረስን ምን ይሆናል መሰለህ ያ ዮሐንስ አምስት ያነሳው ከነሳው ጋር አይገናኝም ማለት ነው። ይገናኛል እሱ ጋር በሰዋዊ ማንነቱ አምላካዊ ማንነቱን አሳይቷቸዋል። ነው ነው መተካከል የሚለው ኤሶስ የሚለው ይሄ አሁን ኢኳል የሚለው የግሪከኛው ቃል ምንድን ነው? አሁን ግሪከኛውን እኔ ስላላለሁ ኢኳል የሚለው ኤሶስ ይባላል። ኤሶስ ማለት ኦ፣ አንተ አታዳምጥም ማለት ነው። እኔ ላስረዳ እኮ ነው እኮ ራሱ። አሁን ፈሪሳውያን እርስ በእርሳቸው አልተስማሙም ይላል አይደል? አልተስማሙም ይላል አይደል? አልተስማሙም ለሚልቅም ለሚልቀው አለ የገባው ምንድን ነው? ተመሳሳይ ነው ይሄ የግሪከኛው ቃል ስለዚህ ምን መሰለ፣ ኢኳል የሚለው ቃል መስማማትን በሚል ይመጣል። ራሱ መተካከል ማለት ነው። መተካከል ማለት መስማማት በሚል ይመጣል። ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም እና ይላል። ይስማማ ነበር ራሱ ማለት ነው። ዮሐንስ ወንጌል 10 30 ላይ እኔና አንድነን ይላል። መስማማትን የዓላማ አንድነት ነበረው ኢየሱስ። ኢየሱስ የሚናገራቸው ንግግሮች በአጠቃላይ ነቢይና መልእክተኛ ስለሆነ ከአምላኩ ጋር በፍጹም ይስማማ ነበር። ስለዚህ ከአምላክ ጋር መተካከልን እንደ መቀማት ነገር አልቆጠረውም የሚለው በንጥቂያ ያገኘው ነገር ሳይሆን በስጦታ ያገኘው ነገር ነው። መቀማትን እንደ ምንድን ነው መተካከልን እንደምን አልቆጠረውም ይላል። እንደምን አልቆጠረውም ይላል። ታዲያ ትቶ የመጣው ማንነቱ ቆይቶ የመጣው ትቶ የሚል ነገር የለም ትቶ አይልም ጥቅሱ ላይ ይቅርታ አትተው አይልም አይልም። መተካከልን መቀማት እንደሚገባው ምን አላለም? አለ አልቆጠረም አለ። ስለዚህ መተካከልን ቀምቶ ያመጣው ነገር ሳይሆን በስጦታ የተሰጠው ነገር ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛል። ስለዚህ መተካከልን ከራሱ ያመጣው ነገር ሳይሆን ተሰጥቶት እንጂ ቀምቶ አይደለም ያመጣው መተካከልን አለ መቀማት እንደሚገባ ነገር አልቆጠረውም፣ ማለ ቀምቶ ያገኘው ነገር አይደለም፣ ማለ ቀምቶ ሳይሆን ተሰጥቶት ያገኘው ነገር ነው። እንደዛ ነው የሚያወራው። ስለዚህ አሁን ጥቅሱ ላይ አምላክነቱን እንደ ጃኬት አስቀምጦት መጣ የሚል ትምህርት ፊልጵስዩስ ምዕራፍ ሁለት ቁጥር ስድስት ላይ የለም። ቀጥል እንዴ፣ ኡስታዝ ይሄ እኮ የምታወራው አማርኛ። አሁን እንደ ጃኬት አስቀምጦ መጣ የሚለውን ተውና እያሉ እንደዛ ለእንደ መቀማት እንደሚገባ አልቆጠረውም ነው ያለው። ሲሆን እንደ መቀማት ሳይሆን እንደ መቀማት አይደለም እንደ መቀማት አይደለም፣ ጥቅሱ ላይ የለም። ጥቅሱ ላይ ጥቅሱን አጣማ አንተናት በለዋ እንደ መቀማት የሚል ነገር የለውም። መተካከልን መቀማት እንደሚገባ እኔ ማብራሪያን የሰጠው እንጂ አንተ ግን ጥቅስ ነው እያወራ ያለው ጥቅሱ ላይ እንደ መቀማት አልቆጠረውም ስላልክ ነው መቀማትን መተካከልን መቀማት እንደሚገባ ምን እናርግ መሰለ ኡስታዝ ፊልጵስዎስ ምዕራፍ ሁለት ላይ ቁጥር ስድስት ላይ ትልቁ ላይ ያርገውና ኧረ እኔ በቃሌ በቃሌ እነግርሃለሁ ፊልጵስዎስ መራፍ ሁለት ልድገምልህ ላንብብልህ በቃሌ ከተሳሳትኩኝ ታርመኛለህ ፊልጵስዎስ መራፍ ሁለት ላይ በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ዘንድ ይኖር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ነገር ግን የባሪያን መልክ ይዞ እራሱን ዝቅ አደረገ ራሱንም ባዶ አደረገ። ለሞት ያው የመስቀል ሞት ታዛዥ ሆነ። እግዚአብሔር ደግሞ ያለ ልክ ከፍ ከፍ አደረገው ከስሞች ሁሉ በላይ ያለውን ስምን ሰጠው እያለ ይናገራል። የትኛውን የፈለግከው? ያጎደልኩት ነገር አለ? ተቆርጧል። ያጎደልኩት ነገር አለ? ተቆርጧል። እሺ አይሰማም እንዴ? እሺ ማለት ወደ ታች ይወርዳል። አዎ፣ በመሃል ተቋርጠህ ነበር። ድምፅ ተቋርጠው ነበር። ልድገምልህ ጥቅሱን በቃሌ በቃ አሁን ይኸውልህ ኡስታዝ ጥቅሱ ላይ አጎደል ብለህ ነው ብለህ ነው ተጨርስ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልም መቀማት እንደሚገባ ነገር አልቆጠረውም። የባሪያን መልክ ይዞ እራሱን ዝቅ አደረገ ባዶ አደረገ ይላል እዚህ ላይ አልገባ። እዚህ አንቀጽ ውስጥ አምላክነቱን አስቀምጦ አምላክነቱን ዝቅ አድርጎ ምናምን የሚል ነገር የት አለው? አዎ አሁን እንዲህ ከጠየቀኝ እኔ እንድናገር እድል ስጠኝ። እሺ ፍቃደኛ ነህ? አሁን ሁለት ስድስት ላይ ያለውን አብራራ ከእግዚአብሔር ጋር እኩል ሲኖር ሳለ ማለት መተካከል የሚለውን ነገር ነው። እኩል እያልኩ ያለሁት ከእግዚአብሔር ጋር ያለውን እኩልነት እንደ መቀማት አልቆጠረው። እንደ መቀማት አልቆጠረው። ከዛ እንደ መቀማት የሚል ጥቅሱ ላይ አለ ወይ? እንደ መቀማት የሚል ጥቅሱ ላይ አለ ወይ? አሃ እኔም እኮ እያብራራው ነው የፊልጵስዩስ ምዕራፍ ሁለትን

መጽሐፍ ሳትይዝ እንዴት ታወራለህ? ራሱ ስለዚህ፣ አየህ፣ እንደዚህ ነው ምትን የሚለው ራሱ መተካከልን። ስለዚህ እውነቱን የሚናገረው መጽሐፍ እንጂ ሰው አይደለም ማለት ነው። ይኸውልህ፣ ከአምላክ ጋር ይኸውልህ፣ ክሪስሊ ማዳምጽ ከአምላክ ጋር መተካከልን እንደ መቀማት ነገር አልቆጠረውም ማለት፣ መተካከልን ከራሱ ያገኘው ነገር ሳይሆን አምላክ በስጦታዊ የሰጠው ነገር ነው። መተካከል ማለት መስማማት በሚል ነገር ነው። ነቢይ አድርጎ መልእክተኛ አድርጎ ሲልከው ከእሱ ጋር ሙሉ ለሙሉ ተስማምቶ ነው የመጣው ኢየሱስ ማለት ነው። እዚህ ጋር አምላክ ነው የሰጠው ይላል እን እዚህ ጋር ሁሉ ከማን ተሰቶኛል ይላል ሉቃስ 10:23 ነው። ሁሉ ነገር ነው የተሰጠኛል ስለዚህ ነው አንተ ለመቀማት የሚለውን ነገር ስናገር ኬታ መጣ ብለኝለ፣ በጣም አስቸጋሪ ነህ። ከማጋ ነው መተካከልን ያልቆጠረው ከማጋር ነው ይቅርታ ልጠይቅ የነበረውን ከማጋር ነው። ከማጋር ነው መተካከልን ያልቆጠረው አይ ሌላ ጊዜ ማስተላለፍ እንችላለን። ችግር የለውም። ኧረ ጨረስ ጨርስ። እናንተን በእርግድ የለህም። ፊልጵስዮስ ምዕራፉ ከማ ጋር ነው መተካከልን ያልቆጠረው ከአብ ጋር አይልም አብ እሺ ከእግዚአብሔር ጋር ይላል ከአምላክ ጋር ማለት ነው ከእግዚአብሔር ጋር ቻርጀሪ እያለቀ ነው እንደተጫንኩ እየተሰማኝ ነው ፈርቼ ነው ፈርታ አላልኩም እንደ ኧረ ማንም ያለ የለም፣ ፈርታል። ማንም የለ የለም። ምን ምንሆናል ዛሬ ክሪስልም ምን ሆነ ነው ዛሬ? ልክ አይደለም። እንዴት ቱጋ ነው ሌላ ቀን አለ እንጂ። ደግሞ በነገራችን ላይ ከአምላክ ጋር መተካከል ሲል ጋር የምትለዋ ነገር በጣም አደገኛ ናት። አምላክ የተባለው አንድ አምላክ ነው ያለው። ከአንድ አምላክ ጋር ማን ነው የሚተካከለው? ማለት ምንድነው የሚተካከለው? ነገር አንድ አምላክ አለ። ከአንድ አምላክ ጋር የሚተካከለው ነገር መተካከልን ደግሞ መቀማት እንደሚገባው ነገር አልቆጠረም አለ። ያገኘው በቀምቶ ሳይሆን ተሰጥቶት ነው ያገኘው። ሉቃስ 1023 ላይ ሁሉ ከአባቴ ተሰጥቶኛል እና ይላል ስለዚህ መስማማትን ነው ራስ ኢየሱስ የሚለው፣ የግሪክኛው ቃል መስማማት፣ ፈሪሳውያን እርስ በርሳቸው አልተስማሙም ይላል። ተመሳሳይ ቃል ነው የሚጠቀመው። መስማማት ነው። አርጊመንትን ነው የሚያሳየው። ውልን ነው የሚያሳየው። ያ ውሉን ከአምላክ ጋር የነበረውን ውል በመቀማት ያገኘው ነገር አይደለም ነው ለማለት የተፈለገው። ኤን ዌይ ይበቃዋል። መሸ በጣም እኛ ጋር መሸ በጣም እንግዲህ፣ እንዛ ኢንሻላህ ሱዲ በቃ በሜሴንጀር አግኘኝ፣ ሲመች ነገ ከነገ ወዲያ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።